ኢትዮጵያ ወደ ተሟላ ማክሮ ኢኮኖሚ የገባችው ሐምሌ 22 2016 ቀን ሲሆን የተለያዩ የኢኮኖሚ ማሻሻያዎችን ስትሰራም ቆይታለች ነገር ግን በባለፈው ሳምንት አይኤምኤፍ የኢትዮጵያን ኢኮኖሚ በተመለከተ ያወጣው ሪፖርት ድርጅቱን መነጋገሪያ አድርጎታል የአፍሪካን ኢኮኖሚ ለመሰባበር አህጉሪቱንም የአሜሪካ ብሎም የምዕራባውያን እጅ ተመልካች ለማድረግ የተቋቋመ የሚመስለው አይኤምኤፍ ከሰሞኑ የኬንያ ኢኮኖሚ የኢትዮጵያን በልጧል ማለቱ ግርምትን ፈጥሯል። የያዝነው ዓመት ሲጠናቀቅ የኢትዮጵያ የሀገር ውስጥ አጠቃላይ ምርት 117 ቢሊዮን ዶላር ይደርሳል፣ የኬንያ ደግሞ 132 ቢሊዮን ዶላር ይሆናል ሲል ትንበያ ያወጣው አይኤምኤፍ የራሱን ቃል በራሱ ሽሯል። ከሁለት ወራት በፊት ወደ አዲስ አበባ ጉብኝት ያደረጉት የአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጄቫ ኢትዮጵያ በማክሮ ኢኮኖሚ ማሻሻያ የስራ ዕድል መፍጠሯንና ኢንቨስትመንትን በማሻሻል በርካታ ውጤቶችን ማምጣቷን ማስታወቃቸውም ይታወሳል። የድርጅቱ ዳይሬክተር ይህን ይበሉ እንጂ ተቋሙ በባለፈው ሳምንት ኢትዮጵያን ብሎ ምስራቅ አፍሪካን በተመለከተ ያወጣው ሪፖርት በግድየለሽና መረጃ ያማከለ እንዳልሆነ ሲገለጽ ቆይቷል። ለዚህ ደግሞ ማሳያ የሚሆነው ከወራት በፊት ከጠቅላይ ሚኒስትር ዶክተር አብይ አህመድ እና ከገንዘብ ሚኒስትር አቶ አህመድ ሺዴጋ ቆይታ አድርገው የነበሩት የአይኤምኤፍ ዋና ዳይሬክተር ክሪስታሊና ጆርጂዬቫ የኢትዮጵያ ለውጥ ከጠበቁት በላይ እንደሆነ መናገራቸው ነው። በባለፈው ዓመት አይኤምኤፍ በኢትዮጵያ ያስቀመጠው የኢኮኖሚ እድገት ስድስት ነጥብ አንድ የነበረ ቢሆንም ነገር ግን ሀገሪቱ ከዚህ የበለጠ የ8.1 በመቶ እድገት እንዳሳየች ክሪስታሊና ጆርጄቫ መግለጻቸው አይዘነጋም። ይህንን ምስክርነት አዲስ አበባ ድረስ በመምጣት ለሚዲያዎች የሰጡት ክሪስታሊና የሚመሩት ድርጅት ኢትዮጵያን በተመለከተ ያወጣው ሪፖርት ሁለት ታፍ አድርጎታል። በተለይ የዋጋ ንረት በኢትዮጵያ መቀነሱን ያረጋገጡት ክሪስታሊና ጆርጄቫ ድርጅታቸው በኢትዮጵያ የኑሮ ውድነት ተባብሷል ብሎ ያወጣው ሪፖርት የተጠናበት እንዳልሆነ የተናገሩት በለንደን የሚገኙት የፋይናንስና ምጣኔ ሀብት ባለሙያ ዶክተር አብዱል መናን መሐመድ ሀምዛ ከሚዲያዎች ጋር በነበራቸው ቆይታ አይኤምኤፍ በኢትዮጵያ ያለው የኑሮ ውድነት እስከ 2028 ድረስ ይቆያል ያለው ትንበያ የተጋነነ እንደሆነና እዛ ድረስ እንደማይደርስ ተናግረዋል። አይኤምኤፍ ትንበያ ወደ አንድ ዲጂት ሶስት ዓመት ይፈጃል የሚለው ትንሽ ጥያቄ ውስጥ የሚያስገባ ነው። የኢትዮጵያ መንግስትም የሚለው የአይኤምኤፍ የሚለውም የአይኤምኤፍ ትንሽ የራቀ ነው። የኢትዮጵያ መንግስት በጣም የቀረበ ነው። የአይኤምኤፍ ዳይሬክተር ክሪስታሊና ጆርጄቫ በኢትዮጵያ መንግስት የተደረገው የኢኮኖሚ ማሻሻያ ህዝቡን ስጋት ውስጥ እንዳይገባ ያደረገው ነው ብለው ቢናገሩም ድርጅታቸው ግን በባለፈው ሳምንት ያወጣው መረጃ ከንግግራቸው ጋር የተጣረሰ ሆኗል። ለበርካታ ዓመታት የምስራቅ አፍሪካን ኢኮኖሚ ስትመራ የነበረች ኢትዮጵያ አሁን ላይ በኬንያ እንደተበለጠች አይኤምኤፍ ይፋ ማድረጉ በብዙዎች ዘንድ ግርምትን ፈጥሯል። ትናንት ስለ ኢትዮጵያ ኢኮኖሚ መሻሻል ሲያወራና በተሰራው ስራ ሲገረም የነበረው አይኤምኤፍ የምስክርነት ቃሉን የሰጠበት ጀንበር ሳትጠልቅ የኬንያ ኢኮኖሚ ከኢትዮጵያ ይበልጣል ማለቱ የብዙዎችን አፍ በግርምት አስጨብጧል።